ጨለማ ውስጥ ሆነን ሻማ ያበራችሁልን ሰዎች መቼም ነው ማድረሳችሁ። መብራቱንም ያጠፋችሁ ሰዎች ልክ እንደዛው። ሰላም ሰላም ምርጦቹ ባለማተቦቹ ወስኔ መቶቼም እንደዛው። ገና እየተነሳሁ ነው። ትናንትና ሩታ አግባኝ ብና ነው አብርሽ ቪዲዮ ስሰራነት አብርሽ ባሆነ አይታችሁታል። ሽባ ሆነ፣ በጣም ሽባ ሆነ። ሽባ ያደርገው ነገር እንግዲህ እግዚአብሔር ይወቅ። መሄዱን እስከሚያቅተው ለምን እንደሆነ አላውቅም። ንግግሯ በጣም ሽባ አደረገው። ሁለተኛ ነገር አግባይ ነው ያለች፣ ግን ማታገባ ከሆነ በልጅቷ ህይወት አትጫውትባት። ትክክልናት ተከክልናት፣ ያለችው ድራማው በቃት። ድራማው ሰለቻት፣ ድራማው ሰለቻት። ደግሞ ቲፎዞ ቲፎዞን ምጠብቆለት ቲፎዞ እንዳጠብቅ ቲፎዞ እንዳጠብቅ ያንተ ቲፎዞ ከእኔ ጀምሮ ሞተዋል፣ ተቀብረዋል የኑም። ስለዚህ ቲፎዞ አለ ብለህ ቲፎዞ እንዳጠብቅ ቦርሳህን ሞቅ አርገህ ሂድ። ትሰራ ይን እንደ ዩቲዩብ ይከፍን ይሄን እንደ ዩቲዩብ አንተንም ሩታንም በጣም ነው የሚከፍናችሁ እግዚአብሔር ይመስገን። አይደለም ዱባይ ላይ አሜሪካ ነው የሄዳችሁ መደገስ ትችላላችሁ። እግዚአብሔር ይመስገን አናችሁ እንዴ፣ በውሸት ያዳበታችሁት ብር ስላለ አስብበት። እናስ